መጪውን የፋሲካ በዓል አስመልክቶ አብዛኞቻችን የወጥ ቤት እቃዎቻችንን መቀየር እንዲሁም ደግሞ መግዛት መፈልጋችን አይቀሬ እንደመሆኑ መጠን ዛሬ አዲስ አበባ ላይ ያለው የወጥ ቤት እቃዎች ጥራት እንዲሁም ደግሞ ዋጋ ምን ይመስላል የሚለው ለማየት በአንድ የቤት እቃዎች መሸጫ ሱቅ ተገኝቻለሁ። እኔ ነሐሚነኝ ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለን ነዋሚን እባላለሁ። እስቲ በመጀመሪያ ራስህንና የተገኘንበትን የቤት እቃዎች መሸጫ አስተዋውቀን። እሺ እኔ ሚኪያስ እባላለሁ። የተገኛችሁ ደግሞ ቢታኒያ የቤት እቃዎች መሸጫ ነው። እሺ እሺ፣ ሚኪያስ ዛሬ እንግዲህ ዋነኛው የመጣሁበት ምክንያት እንደምታውቀው የፋሲካ በዓል የደረሰ ነው። ስለዚህ የተለያዩ ምግቦችን መስሪያ የሚሆኑ እቃዎች ያስፈልጋሉ። ና እስቲ ከዋናውን ጀምርና ከዶሮ መስሪያ ድስቶች ጀምረን አሳየ። ለፋሲካ ዶሮ ይበላል። ና ለፋሲካ ከነ ፕሮሰሱ ከመጀመሪያ ፕሮሰስ ጀምሮ አሳይሻለሁ። እንደነገርኩሽ የሽንኩርት መፍጮዎቹን ላሳይሽ። ብዙ የኤሌትራ አማራጭ ና ብዙ የተለያዩ ነገሮች አሉ እንዳጋጣሚ አሁን አልቀው ነው፣ ለበዓል ግን ይመጣሉ። እነ ቺን እንደምታያት ሁለት ሊትር የምትፈጭ ሽንኩርት አነስ ትላለች። ሷን በሳይዝ አነስ ያለ ትንሽ ለዶሮ መስራት የሚችልና በየጊዜ ዴይሊ መጠቀም የሚችሉት ነው። እቺኝው አለች። እንደገና ደግሞ ከዚህኛው ትንሽ ከፍ የሚል እነዚህ አልሙኒየም ይችላል። ፒዩር አልሙኒየም ናቸው። ሽንኩርቱ ላይ ምንም ጣሚ የመለወጥ ባህሪ የላቸውም። ችኛውም የላስቲክ ነች ተለዋጭ ምላጭ አላት ተለዋጭ ምላጭ አላት። ምላጩ ደከም ሲል አውጥተን ሌላ ሌላ ምላጭ እና ደግሞ መብራት እንዲሁም በጣፋ በማንዋል መፍጨት ትችላለች። እንደገና አልቀው ነው ሌላ የምናመጣቸው አሉ። ዋጋ ደረጃ ስንመለከታቸው 2500፣ 2800 እና 3000 ብር ናቸው። እቺ ኤሌክትሪክም ናት ማኑዋል ማኑዋልም ትፈጫለች ኤሌክትሪክም በማንዋል 3000 ብር። ተለዋጭ ምላጭም አላት እንዳልኩ ሽንኩርት ያው ከተፈጨ በኋላ ወደ ማብሰሉ ስለሚሄድ ወደ ድስቶቹ ናቸው። እነዚህ ደግሞ እንደምታያቸው ድስቶች ናቸው። የዶሮ ድስቶች ናቸው። በጣም ትላልቅ የዶሮ ድስቶች ናቸው። እስከ ሶስት ዶሮ፣ ሁለት ዶሮ ና አንድ ዶሮ የሚሰሩ ናቸው። ሶስት ዶሮ የሚሰራውን ስንመለከተው በጣም ትልቅ ነው። ለቤተሰብ ብዛ ቤተሰብ ላለው ሲያዝ ግን አይከብድም። ቀለል ያለ ነው። ቀለል ያሉ ናቸው። እነዚህ ሴራሚክ ስቶች ስለሆኑ ቀለል ያሉ ናቸው። ብዙም ሶስት ዶሮ ድረስ የመስራት አቅም አላቸው። ሶስት ዶሮ ይሰራል። አይዝም። ይያዛስ ነው። በእንጨት ማማሰያ ነው የሚማሰሉት እና ከዛ ደግሞ እንደዚህ ሁለት ዶሮ ሁለት ዶሮ የሚሰራ አለ እና ደግሞ አንድ ዶሮ ነው የሚሰራው አለ። እነዚህ ያው ሴቶች ናቸው። በሲንግል ታይፕ ላይ አይሸጡም። ሴት ነው

ስለዚህ አስራ አራት ሺ ብር ናቸው ብር ናቸው ሶስት ሴት ማለት ነው ሶስት ዶሮ ሁለት ዶሮና አንድ ዶሮ መስራት የሚችለው እንግዳ የሚበዛብሽ ከሆነ ቤትሽ ላይ በሶስቱ ዶሮ መስራት ወይም እንግዳ ለቤተሰብ የሚችል ደግሞ በሁለቱ መስራት ይቻላል እንደዚህ ለአዘቦት ቀንም መጠቀም ይቻላል ሌላም ዓይነት መጠቀም ይችላል ሲንግል ሴት ያላቸውስ የለም ሲንግል ሴት ያሉት የለም ሌላው ደግሞ ፕሬሸር ኩከር ያስፈልጋል አይደለም አንዳንዴ ሽንኩርት አይበስልም ቶሎ እና እስቲ ካላችሁ አለ። ፕሬዠር ኩከሮች አሉ፣ የማኑዋል አለ፣ የኤሌክትሪክ አለ። የማኑዋሉ ነው ብዙ ጊዜ ሽንኩርት ለማብሰል የሚጠቀሙት፣ ምክንያቱም ለዶሮ እስከሆነ ድረስ ብዛት ያለው ጠቀሚ ስሜ ላሰው ይሸዛል እነዚህ ደግሞ እንዳልኩሽ እነዚህ ፕሬዥር ኩከሮች ናቸው። ሽንኩርት ባጭር ጊዜ ታይም የሌላቸው ስራ ምናምን ውለው የሚመጡ ሰዎች ይሄ በዚህኛው ማብሰል ይችላሉ። ያቀልላቸዋል፣ ለፍጥነት ማለት ነው። ከአምስት ሊትር ጀምሮ እስከ 11 እስከ 15 ሊትር አለ። ይሄ 11 ሊትር ነው። 11 ሊትር ነው። በጣም ሰፊ ነው። ፕሬዥር ኩከር ነው። ኢቭን በዓል ከወጣ በኋላ ማጥንት ምንም ጎመን ምንም ሩዝም ለመቀቀል በጣም ቀላል ነው። እስቲም ራሱ እስቲም እያደረገ ስለሆነ ራሱ ሲጨርስ አለርም ያደርጋል እስቲመሩ አለርም ማድረግ ስለሚችል ከበሰበ በኋላ ንፋሱን አስተንፍሶ ብቻ መጠቀም ብቻ ነው አምስት ሊትር 11 ሊትር እና 15 ሊትር ናቸው በዋጋ ዳራች ስንመለከታቸው ች አምስት ሊትር ነች 4500 ብር ነች ነች ደግሞ 15 ሊትሯ ነች 15 ሊትር ደግሞ 7 ብር ነው ማለት ነው ማኑዋል ናቸው እነዚህ የሚጣዱ ናቸው እሳት ላይ መጣድ ይችላሉ በእሳት ነው በፈለግነው ኦቭል ላይ ከፈለግን ከሰል እንጨት ማንኛውም ነገር ላይ መጣድና መስራት ይችላሉ እሺ ሚክያስ፣ ፕሬሸር ኩከር ላይ እንግዲህ በጣም ጥንቃቄ የሚፈልግ ነገር ነው አይደለ? ካልሆነ አደጋ የማድረስ ነገር አለውና፣ እንዴት ነው አጠቃቀሙ? እነዚህ እንደነገርኩሽ ነው ማንኛውም ነገር ላይ ከጣድ ነው በኋላ ሁሉ ነገር አብስሎ ከጨረሰው አጥንትም፣ ሩዝም፣ ማንኛውም ነገር ሽንኩርትም አብስሎ ከጨረሰው በኋላ ይጮዋል። ሲኛ ትጮዋለች ከበሰለ በኋላ ማለት አለርም ነች። ከዛ በኋላ ከወጣ በኋላ ሽንኩርትን ካወጣ ነው በኋላ እቺ የምትከፈት ነች። መክፈት ነው የታመቀ አየር ስለሆነ የታመቀ አየር ካለቀች በኋላ ራሱ ንፋሱ የሚወጣ ንፋስ ነው። ንፋሱ ወጥቶ ካለቀ በኋላ ቀዝቅዟል ማለት ነው። ከዛ መክፈት ነው። ያው የጥንቃቄ ነው። ጥንቃቄ ተደረገ፣ በጣም በጣም ሲምፕል እና ህይወትን የሚያቀል ነገር ነው። እውነት ነው። እሺ ሌላ ምን የምታሳይ ነገር አለ? የኤሌክትሪኩን እንየው። የኤሌክትሪኩን ማየት ይቻላል። የኤሌክትሪኮቹ እነዚህ ከስድስት ሊትር ዘጠኝ ሊትር ጀምሯል። ተመሳሳይ ነው ስራቸው፣ ልዩነታቸው በኤሌክትሪክ መስራታቸው። እነዚህ አክሬተር ምንም ምንም ምንም ለመቀቀል፣ እንደገና ደግሞ ዶሮም እነዚህ እንትኖቹ እግሮቹ ምናምን ምናምን የዶሮቹን መስራት ይችላል። የተጠበሰ ዶሮ ሩዝም ማብሰል ይችላል። እንደነገርኩሽ ምንም ልዩነት የለውም ከቀድሞ ከወራ ነው ጋር። ሊትራቸው ስንታልከ ዘጠኝ ሊትር እና ስድስት ሊትሮች ናቸው። አስራ ሁለት ሊትርም አለ። በዋጋ ደረጃ ስንመለከታቸው እነዚህ ኤሌክትሪኮች ስለሆኑ አስራ ሁለት ሺ አምስት መቶ ብርና አስራ አራት ሺ ብር 12500 እና 14000 ብር በጣም አሪፍ ነው። እንግዲህ እስካሁን ዶሮ የሚሰራበትን ነገሮች አይተናል። አሁን ደግሞ እስኪ ወደ ማቅረቢያዎቹ እንሂድና የዶሮ ማቅረቢያዎች። የዶሮ ማቅረቢያ የምንላቸው እነዚህ ዶሮ ያው ቤታችን አዲስ ነገር ለበዓል መፍጠር ስለው እነዚህ ሴራሚክ ሴራሚክ የወጥ ማቅረቢያዎች ናቸው። ማቴሪያላቸው ሴራሚክ ናቸው። በጣም ውበት ለቤታችን ውበት የሚሰጡ ናቸው። እዚህ በሲንግልም አለ በሴትም አለ። በሲንግል ከተፈለገ እነዚህ ሲንግሎች አሉ። እንደገና ሴት ሴት ከተፈለገ በሴት ሶስት ሴት። እንደገና ደግሞ እነዚህ ደግሞ አንዳንድ ሲንግል ለፈለገ በፈለገው ምርጫ ማንኪያ ያለቸው አሉ። ማንኪያ ከነ ማንኪያቸው። እንደገና ደግሞ እንደዚህ በተለያየ እነሱ በሚወዱት ቅርጽ መውሰድ ይችላሉ። በዋጋ ደረጃ ስንመለከታቸው ሴቱ ሰባት ሺህ አምስት መቶ ብር ነው ሶስት ሴት ማለት ነው ሶስት ሴት የተለያየ ሳይዝ ሳይዝ የተለያየ ነገር ለምሳሌ ዶሮ በቀይ ከተሰራ ባልጫ በፈለጉት ለማቅረብ የሚሆን እነዚህ ደግሞ ሲንግል ናቸው አንዳንድ ፍሬ እነዚህ ይዘው መሄድ ይችላሉ ማለት ነው ሴራሚኮች ናቸው በዋጋ ደረጃ ስንመለከታቸው እነዚህ ሴት ሲንግሎች ያልኩሽ ሁለት ሺ አምስት መቶ ሁለት ሺህ አምስት መቶ ብር ናቸው አንዱ ማለት የፈለጉት ያው ሴራሚክ ስለሆኑ ማለት ነው እንደገና ወደ ማቅረቡ ከሄድም በኋላ ዳይሬክት ወደ መመገቡ ስለምንሄድ ሳህኖች ናቸው እነዚህ። እንደ ነገር ሴራሚክ ሳህኖች አሉ። ሴራሚክ ሳህኖች እንደገና ደግሞ እነዚህ ኖርማል ማይካ የሆኑ ሳህኖች አሉ። ሰው በፈለገው ነገር እንዲገዛ ነው። እነዚህ ማይካዎች አሉ። ሴራሚክ በእነዚህ የተለያየ ከለሮች አሉን። እነዚህ የተለያዩ የከለር አማራጭ አላቸው። የፈለጉትን መርጠው መውሰድ ይችላል። እነዚህ ሲራሚኩም የሳይዝ የምን ልዩነት አላቸው። ይሄኛው ስንት ነው? ከፈለገ ሶስት ፍሬ ይቻላል፣ ከፈለገ 12 ፍሬ። እነዚህ ላይ ብቻ ነው ትንሽ። እነዚህ አሁን ስለማይመቹ ትንሹ ፍሬ ስድስት ፍሬ ነው እኔ በዋጋም ደረጃ ውድም ስለሆነ የኛው ከስተመር የፈለገውን ለቤቱ ባህል እንዳይጓደልበት። እነዚህ ግን በዋጋም ብዙም ወደድ ስለማይሉ እነዚህ ሁለት መቶ አያብር ናቸው። አንድ ላይ ስድስት ነው ወይስ አንዱ አንዱ ፍሬ አንዱ ፍሬ? እነዛ ደግሞ አንዷ ፍሬ። እነዚች አንዷ ሲንግል ፍሬ አራት መቶ አምሳ ብር ነች። አራት መቶ አምሳ ይሄኛ ወደድ ይላል። ይሄኛ ወደድ ሴራ ማቴሪያል ውበት፣ የቤታችንን ግሬስ የሚጨምርልን ነገር ስለሆነ ከፈለጉ በሳባም አለ አማራጭ አላቸው። ስንት ነው? ተመሳሳይ ነው። በጣም አሪፍ ነው። እንደገና የደሮ ፕሮሰሱን ከጨረስን በኋላ እነዚህ በዓል ከወጡ በኋላ ሴራሚክ ድስቶች፣ እንደገና ደግሞ አነስ ያለ የተለያዩ ነገሮች ለመስራት የሚጠቅሙ እንደዚህ ሴራሚክ ድስቶች አሉ። ከፈለጉ እንደዚህ ሲታዩ በጣም ነው የሚያምሩት። በነገራችን ላይ በጣም ነው የሚያማምሩት። ሦስት ፍሬ አለ በሶስት በአምስት አለ። ከዚያ አምስት ሆኖ ሳይዙ አነስ ያለ እንደገና ደግሞ እነዚህ ደግሞ አምስት ሆኖ ደግሞ ሳይዛችሁ ተለቅ ያለ በፈለጉት ምርጫ አምስት ሴቶች ናቸው። እነዚህም አሉ እንደነገርኩሽ፣ ቅድም ያየነው ደግሞ የዶሮ ብለን ያየነው አለ። እነዚህ በዋጋ ደረጃ ስንመለከታችሁ ተመሳሳይ ነው ስራቸው። ያበስላሉ፣ መጣድም ይችላሉ፣ አቅርብም ይቻላል ወጥ ከተሰራባቸው በኋላ ማቅረብ የሚችላ መስራትም ይችላሉ። አቀዘቀዙ ማቀዝቀዝ ባህሪ እንኳን አላቸው ረጅም ጋዝ ከተቀመጠ ያው ድስት ነው። ስራቸው እንደ ድስት ነው፣ ግን ሴራሚኮች ናቸው። ኦሮማ ድስቶች ናቸው ለሴራሚክ ሆነው ነው። በዋጋ ደረጃ ስንመለከታቸው 14000 ብር ከ14000 ብር ጀምሯል አስራ አራት ሺህ አምስቱ አንድ ላይ ነው አምስቱ አምስቱ አንድ ላይ 14 ሺህ ብር አለ፣ 13 500 ብር አለ፣ 14 ሺህ ብር አለ፣ 10 ሺህ ብር አለ። አምስት ሴት ቀንሶ መውሰድ እስ ይቻላል። ምናልባት ሶስት፣ እነዚህ ሲንግሎች ናቸው ሴቶች ናቸው አምስት አምስት ፍሬዎች ናቸው። ምክንያቱም ለምሳሌ ትልቁ ሳይዝ የሚፈልግ ሰው እነዚህ ትላልቅ ሳይዞች ላይ ፈልጋችሁ ይችላል። ስለዚህ ራሱ ያሟላ ሲመጣም ሴት ሆኖ ስለሚመጣ ሴቱን የሚያመሸጠው በጣም አሪፍ ነው። ሚኪ እንደነገርኩሽ የኛው አስር ሺህ ብር ነው። አምስት ሴት ሳይዞ አነስ ያለ ይችኛዋ ደግሞ ሶስት ፍሬኔች እ በአለ እንግዲህ ከበላም በኋላ ቡና የማይቀር ነገር ነው እና እስኪ የቡና ረከበቶች ካሉ አለ። እሺ የቡና ረከበቶች አሉ እንደነገሩ አለ አለ። እንደገና ደግሞ እነዛ ያሉ የተለያዩ ውበት የሰጡ አዲስ የመጡ ናቸው። ከዱባይ የሚመጡ እቃዎች ናቸው እነዚህ። በተለይ በጣም ሴቶች ናቸው። ሁለት ከላይም፣ ከታች ማስቀመጥ ይቻላል። እንደገና ደግሞ እነዚህ የጀበና ማስቀመጫ፣ የጭስ ማጨሻ፣ የቡና ማቅረቢያ አላቸው። እነዚህ ጎልደኖቹ ማለት ነው። አንድ ላይ ሴት ናቸው። እኛ ይህንን ሲገዙን፣ አንድ የሴራሚክ ጀበና እንመርቃላቸዋል። አሃ፣ አንዱ ጊፍት ነው ማለት ነው። ይሄንን ረከቦች ለሚገዛቸው አንድ ይሄንን የሲራሚክ ጀበና እንበርክላቸዋል። በጣም አሪፍ ነው። እኔ ልግዛ። ስለዚህ ይቻላል። ምንድን ነው ይሄ ማቴሪያል? እነዚህ ኖርማል ነው። በቃ የብረት ስቴንለስ ስቲል ብረት ነው፣ አይለቅም። ጎልደን አይለቅ፣ ይቆያል ረጅም ጊዜ ሳይለቅ መቆየት ይችላል። ብዙ ከስተመሪዎች ይወዱታል፣ ይፈልጉታል። አሪፍ ነው። ዋጋው ስንት ነው? ዋጋ አስራ ሰባት ሺ ብር፣ አስራ ሰባት ሺ እና ደግሞ አልሙኒየሟ ሳይዝ አለች። ሁላችንንም እንትን እኛ ሀገር አሁን ተመራጭ ነው ኒብራስ ኒብራስ ረከቦት ነው። የችኛዋ እንደዚህ አስራሁለት ሲኒ ትችላለች። እንደገና ደግሞ ሳይዝ ስድስት ሲኒ የምትችል አለች። እዛች ጋር እናያታለን ምለክታለን። ከዚህ አነስ ያለች ይሄ በዛብኛ የሚል ከሆነ ሳይዙ አነስ ያለ አለ። ይሄ ደግሞ ያንሰኛል የሚል ከሆነ ከዚህም የሚታልቅ አለ። የሰውን ፍላጎት በፍላጎቱ ማምጣት ማቅረብ እንችላለን። ይሄኛው ዋጋው ስንት ነው

እቺ ስድስት ሲኒ የምችለዋ ማለት ቅድም ካገናት አነስ የምትል ማለት ሲኒ አስራ ስድስት ሲኒ ማስቀመጥ የሚችል ማለት ነው። እቺኛዋ ተመሳሳይ ከዛ ጋር ተመሳሳይ ነው፣ ምርታቸው ተመሳሳይ ነው። የሳይዝ ብቻ ነው አነስ ሳይዝ ነው። የምትችለው ስድስት ሲኒ ነች። ያቺኛዋ ሶስት ሺ አምስት መቶ እቺኛዋ ደግሞ ሶስት ሺ ብር ነች። እቺን ለገዛ ማንኪያ ትሰጣለ ሁሉም እቃዎቻችሁ ላይ ስለዚህ ስለሆነ ባህል ስለሆነ ጊፍት ጊፍት አለ፣ አብሮ በጣም አሪፍ በጣም አሪፍ ሀሳብ ነው። ሲኒዎች ሲኒዎች እንደዛ ከረከቦቶቹን ካየናቸው በኋላ ሲኒዎች አሉ። ሳቫ ሲኒዎች አሉን፣ ኖርማል ነጭ ሲኒዎች አሉ። እነዚህ ደግሞ የቱርክ ሲኒዎች አሉ። ሲኒያውን ገበያ ላይ ትንሽ ሌክዠሪ እቃ ነው እየተባለ ዋጋው እየተወደደ ነው። እነዚህ ስድስት ስድስት ስድስት ፍሬ አስራ ሁለት ፍሬ የፈለጉትን ከዛ በላይም ይቻላል በዋጋ ደረጃ ስንመለከቻቸው የስድስቱ ፍሬ ሁለት ሺ ሁለት መቶ ነው። የስድስቱ የዚህ ማለት ነው የዚህ ማለት ነው ሁለት ሺ ሁለት መቶ ብር ነው። ይሄ ነው የቱርክ ነው ያልከኝ የቱርክ ሲኒዎች ማለት ነው። እንደገና ደግሞ የውበታችንን የሚጨምረው ሳባ ሲኒዎች አሉ። ሳባ ሲኒዎች ናቸው እነዚህ። ስድስት አለ አስራ ሁለት በፈለጉት ሳይዝ አለ። እነዚህ አንድ ሺ አምስት መቶ ብር ነው። ስድስቱ አንድ ሺ አምስት መቶ ይህችኛዋ ደግሞ አነስ ያለ በዋጋም ደረጃ አነስ ያለ ግን ልሙጥ ነጭ ነጭ አሳና አሳነባሪው ነው የሚባለው። አሳነባሪ የሚባል ሲኒ ነጭ ነጫ ነጭ ነገር ልሙጥ ነገር ለሚፈልግ በዋጋም ደረጃ አንድ ሺህ ሁለት መቶ ብር ነች ስድስት ፍሬ ነው። ስድስት ፍሬ ነው። በጣም አሪፍ ነው። አሁን ደግሞ የሻይ የሲኒ አንድ ላይ ከተቃለ የሻይ አለ የሻይ ሲኒዎች አሉ። እነዚህ የሻይ ሲኒዎች እነዚህ የማኪያቱ አሉ። እንደገና ደግሞ የሻይ እንደዚህ አሉ እንደዚህ ኖርማል የቱርክ የሻይ ብርጭቆች ናቸው። በፈለጉት ብዙ አይነት የሻይ ብርጭቆ አማራጮች አሉ። መቶ ቢያዩ እንደገና ደግሞ ቢደውሉልን እኛ በስልክ እያሳየ ናቸው ምርጫቸውን መውሰድ ይችላሉ። ከስድስት ፍሬ ጀምሮ ነው የሻይ ብርጭቆ ደርዘን ሴት ስለሚመጣ ከስድስት ፍሬ ጀምሮ ከነ ማስቀመጫቸው ማስቀመጫ የሌላቸው አሉ። እነሱ መርጠው መውሰድ ይችላሉ። የዋጋ ሬንጃቸው ከዋጋ ሬንጃቸው ከአንድ ሺ አምስት መቶ ብር ጀምሮ አለ። ሳባ ሳባ የሻይ ብርጭቆች አሉ ስድስት ፍሬ ናቸው። ስድስት ፍሬ ከነ መቅጃቸው ማለት ከነማቅረቢያቸው ማስቀመጫም አላቸው አምስት ሺህ ብር። ሌላስ ምንም ታሳየኝ ነገር አለ? ለበዓል ዶሮ ከተበላ ዶሮ አይብ ያስፈልጋል። የአይብ ማቅረቢያዎችም አሉ። እነዚህ አነስ አነስ ያሉ ሳይዞች ለአይብ የሚሆኑ አይብ ማስቀመጫ የሚሆኑ እንደገና በዚህም አለ፣ በሴራሚኩ እነዚህ ደግሞ በብርጭቆ ከፈለጉ እነዚህም አሉ አንድ ሺህ ብር ነው። ይሄ አንድ ሺህ ብር ነው። እቺኛውም አንድ ሺህ ብር ለብቻው ማለት ነው። ሲንግሎ አንድ ፍሬ አንድ ሺህ ብር ማለት ነው። አሉ ማሉ። እነዚህ አንድ ሺህ ስምንት መቶ አንድ ሺህ ስምንት መቶ እነዚህ ከፍ ያሉ ናቸው፣ ደግሞ ሳይዛቸው ከፍ ያሉ። ከዛ ቡና ተፈልቶ ማቅረቢያ ከተፈለገ ማንኛውም ነገር ቴምር የሚሆን ቆሎ ማቅረቢያ ከተፈለገ እነዚህ ደግሞ ለቡና ቁርስ ማለት ነው። አሉ እነዚህ እነዚህ ቡና ቁርስ ማቅረቢያ ናቸው፣ ማቅረቢያዎች ናቸው። እንደገና ቴምር ማንኛውም ነገር ማቅረቢያ የሚሆኑ ናቸው። በዋጋ ደረጃ ስንመለከታቸው ሁለት ሁለት ሺህ ብሮች፣ ሁለት ሁለት ሺህ ብር። እሺ እሺ፣ ሚኪ እንደምታውቀው እንግዲህ በዓል ላይ አምባሻ ይኖራል፣ ቂጣ ይኖራል። እና እነሱ እነሱ ምን ሰራባቸው እቃዎች አሉ። አዎ አሉ። አሁን እነዚህ አራት የተለያዩ በሴራሚክና በኖርማል በማይካ ነገሮች አሉ። እነዚህ አክቹዋሊ ፒዛ ይጋግራሉ፣ ቂጣም ፈጢራ፣ ምንም ምንም ለመስራት የሚጋግሉ ናቸው። አሁን እንዲሁም ብዙ ቦታ ላይ እርጥብ መሸጫ ቤቶች እነዚህ መጠቀም ጀምረዋል። ስለሚያቀ ፒዛ ይጋግራል፣ ቂጣም ምንም ሁለት አይነት ናቸው። በሴራሚክና ና እንደነገርኩሽ በዚህኛው በማይካው። ይህኛው የሴራሚኩ ስፋቱ 42 ስፋት እስከ 44 ስፋት አለ። ከዚህ ደግሞ ከ40 ስፋት እስከ 46 ስፋት አለ። የተለያዩ ናቸው። ይሄ ፒዛ ነው። በጣም ለስላሳ ነው። ብዙም ዘይትም መቀባት አያስፈልገውም። ጥብስም ምንም ምንም ለመጥበስ ለባህሉ ጥብስም፣ ማንኛውም ነገር ለመስራት ያገለግላል። ተመሳሳይ ስራቸው ተመሳሳይ ነው። ማቴሪያል ልዩነት ነው ያላቸው። ይሄኛው ሴራሚክ ነው። ያኛው ማይካ ነው። ማይካ ነው። ዋጋ ደረጃም የተለያዩ ናቸው። 6500 ብር እና 7000 ብር ነው። የአንድ አመት የአንድ አመት ዋስትና አለን ኤሌክትሮኒክስ ላይ። ይህኛው ደግሞ 40 ስፋት ነው፣ 4500 ብር ነው። ይሄኛው ደግሞ 42 ስፋት ነው፣ 5500 ብር ነው። እንደዛ ይቀንሳሉ ማለት ነው። ከነዚህ ይቀንሳሉ። እንደነገርኩሽ ኤሌክትሪክ ኤሌክትሮኒክስ ነገር ስለሆነ ማንኛውም የሚያጋጥማቸው ጥገና ላይ እንጠግንላቸዋለን ከአንድ ዓመት አስተናጋ ማለት ነው። በጣም አሪፍ ነው። ቅድም እንግዲህ ስለ ቡና ረከቡት እያወራ ነበረ እና የቡና መፍጫ እንደምታውቀው በጣም አስፈላጊ ነገር ነው። የቡና መፍጫ ስትይዛለህ አለን። የቡና መፍጫዎች አሉ፣ እናያቸው እዛ ጋር የቡና የቅመም መፍጫዎች እነዚህ አሉ። ተለቅ ያለ ከመቶ ግራም ለምሳሌ አንድ ላይ ከገዙ የቡና መፍጫም የቅመም መፍጫም እንዲሆናቸው በዓልም ስለሆነ ኮረሪማ ምንም ለመፍጨት እንዲያገለግላቸው በዓልም ባዩ ላዘቡት ቀንም መጠቀም የሚችሉባቸው መፍጫዎች ናቸው። እነዚህ ከ100 ግራም፣ 200፣ 400፣ 1ሺና ከ1ሺ ሁለት ተኩል ድረስ አለን። ቡና ብቻ ሳይሆን ቅመም፣ ሌሎች ፈንክሽናል ግራይንደሮች ናቸው። ማንኛውም ደረቅ ነገር ለምሳሌ ዝንጅብል እርድ ከባባድ ነገሮች አሁን ለምሳሌ ለግማሽ ኪሎ ዝንጅብልና እርድ መፍጫ ቤት ወይም ወፍጮ ቤት ከሚሄድ በእነዚህ ገዝተው ለሌላ ጊዜም ከፈለጉ እነሱም ለንግድም መጠቀም የሚችሏቸው ናቸው። ፊውዞች አሏቸው፣ ከሰሎች አሏቸው። ረጅም ጊዜ የሚገለገሉባቸው ነው። ወደሞ ከአምስት ዓመት ከምናምን በላይ በጠቀም እኛ ስራው ላይ እስካለንበት ድረስ ረጅም ሰዓት ምንም ኮምፕሌን መቶብን አያውቅም። እንደነገርኩሽ ኤሌክትሮኒክስም ስለሆነ እንደዚህ አይነት የሆነ አጋጣሚም ስለሆነ ምንም ችግር ካለ እኛ ጋር አሪፍ ኳሊቲ ያላቸው እንደገና ደግሞ የአንድ ዓመት ዋስትና እንሰጣቸዋለን። ኮፐር ነው ውስጣቸው ያለው በጣም ምርጥ ምርጥ የሚባሉ ናቸው። ከመቶ ግራም እንዳልኩሽ ከሁለት መቶ ሁለት መቶ ሳይዛቸው በጨመረ ቁጥር እንደዛ ዋጋቸውም ይለያያል። ከስንት እስከ ስንት ነው የዋጋ ሬንጃቸው? ከመቶ ግራሙ ጀምሮ ከአራት ሺ አምስት መቶ ብር እስከ 18 ሺ ብር ድረስ አለ። መቶ ግራሙ 4500 ብር ነው። በመጣ ቁጥር የዋጋ ሬንጃቸው ይለያያል ማለት ነው። እነዚህ እንዳልኩሽ ለቤት ፐርፖስ ደግሞ የሚሆነውን በኋላ ሳይሻለው እንደገና ደግሞ የጁስ መፍጮች አሉ። የጁስ መፍጮች አሉ። የጁስ መፍጮቹ ሰሪዋን አለ ቱ ኢን ዋን አለ። ደሞ አነሳ ያለ ሳይዝ ለወንድ ላጤ ደግሞ የሚሆን አለ። ለምሳሌ ደግሞ እንደ እንትን አለ ደግሞ ብዙ አይነት ነገር መፍጨት የሚችል መርቲ ፋንክሽናል ግራይንደር እንዳልኩሽ እነዚህ አሉ። ለምሳሌ ካሮት ይፈጫል፣ አፕል፣ የተለያየ ነገር መፍጨት ይችላል። አሁ ለምሳሌ ብርቱካን ብርቱካን ብትሰጪው ልጣጩን ለብቻ ጁሱን ለብቻ አፕልን ብትሰጪው ልጣጩን ለብቻ ጁሱን ለብቻ አውጥቶ መስጠት ይችላል። ይሄኛው ነው። እንደገና ደግሞ ኖርማል ደግሞ ጁስ አቮካዶና መፍጨት እንዲችል ደግሞ ሌላ የራሱ ተለዋጭ ጆክ አለው። ከነ ብላይንደሩ እራሱ ላይ አለ ካርቶኑ ላይ ማለት ነው። አስራ እንዲሺ ብር ነው የአንድ ዓመት ዋስትና አለው። እችና ደግሞ ሳንፎርድ ነች፣ ስሪ ኗ ነች እቺ ማይካ ነች። እንደገና ደግሞ በጠርሙስ ሌላ አለ። እንደገና ደግሞ አነስ ያለ ይቅመም እና ይቡና አለ። እንደገና እነዚህም ተመሳሳይ ናቸው። እችኛዋ ደግሞ ለወንድ ላጤ ያልኩሽ ነው። ትንሽ እቺ ብቻ ምናምን አነስ ያለ ፈላጊ ማለት ነው። በዋጋ ደረጃ ስንመለከታቸው ከሶስት ሺህ ብር ጀምሮ እስከ 11 ሺህ ብር እንዳልኩሽ። ከፈለጉ ደግሞ በትእዛዝ ደግሞ ከፈለጉ በፎቶ በመላክ በምን እናመጣላቸዋለን ከዱባይም የፈለጉት ቦታ ማለት ነው። በጣም እቺኛዋ ደግሞ ለልጆች ስጋ፣ ለልጆች ምግብ መፍጫ ነች። ለልጆች ድንች ካሮት ይጀላላቸው ስሪ ነው ነው ካሮት ለብቻ የፈለጉበትን ነገር ወተት ምን ለመምታት የሚያገለግል ነው ማለት ነው። 4000 ብር እንደገና ደግሞ አሁን ባህል ነው እንዳልኩሽ የስጋ መፍጫ ስጋ መፍጫ ስጋ ቤት ሄዶ ስጋ ከማስፈጫት ቤት እቺን ገዝቶ ሁሌም፣ ባህል ስለሆነ በአመት ውስጥ ብዙ ባህሎች ስላሉ አንድችን ገዝቶ መገላገል። ሶኒፈር ይፈር ነች። ስጋ ያው በሌትር በኬጅም አይገለጽም። ምክንያቱም የሰጠሽውን ያክል እየፈጨ ስለሚሄድ ማለት ነው። ፓወሩን ብቻ እያቀዘቀዙ ነው። በዋጋ ደረጃ 11 ሺህ ብር ነው። 11 ሺህ ብር ኳሊቲው ኤሌክትሮኒክስ ነው። በጣም ቆንጆ ሶኒፈር ኤሌክትሮኒክስ ነው። የአንድ አመት ዋስትና አለው። ቀደም እንዳልሰዩሽ ማልቲፋንክሽናል ግራይንደሩ፣ እነዚህ ደግሞ ለቤት ፐርፖዝ ዴሊ ልንጠቀማቸው የምንችላቸው ነገሮች ናቸው። ሳይዛቸው አነስ ያለ ሳይዛቸው አነስ ያለ የተለያዩ እነዚህም ለኮረሪማ መሆን ይችላሉ። ዴሊ ግን ቡና ለሚጠቀም ሰው እነዚህ በጣም ቆንጆ እቃዎች ናቸው። በዋነኝነት ለቡና ለቡና ዴሊ ቤት ማታ ማታ የሚፈላ ምናምን ቀንም ከሰዓትም የሚፈላ ከሆነ እነዚህ እነዛን ትላልቆቹን ከማውጣት በእነዚህ አውጥቶ መፍጨት ይቻላል። በዋጋ ሬንጃቸው ስንመለከታቸው ከ800 ብር እስከ 1700 ብር ድረስ አለ። እነዚህ ዋጋቸውም ተመጣጣኝ ነው። ተመጣጣኝ ስፔስም ብዙ አይዙ ማሪፍ ናቸው። በጣም ቆንጆ እቃዎች ናቸው። እንደገና ደግሞ ቡና ከፈጨም በኋላ ስቲም የሚያደርጉ አሉ። ስቲም ቡና ስቲም አድርጎ የሚያፈሉ ናቸው። ኤሌክትሮኒክስ ናቸው። በሳይዝ የተለያየ 5000 ብር 4500 ብር ስቲም እያደረጉ ቡና እንተሰጫቸዋለሽ እስቲም እያደረጉ ያወጣል ማለት። ከዛ እነዚህ ደግሞ ደሞ የውሃ ክትሎች ወይም ቦይለሮች ናቸው። ከሳይዝ በሊትር እነዚህ በሊትር ነው የሚገለጹት፣ ከትንሽ ከ1.3 ሊትር ጀምሮ እስከ 2.5 ሊትር አለ። እንደምታያቸው የዋጋ ሬንጅ አላቸው በሳይዝ በምናምን ስለሚለያዩ ከ መቶ ብር ጀምሮ እስከ ሶስትሺ5መቶ ብር ድረስ አለ። ከሊትሩ ከአንድ ስንት ስት ከአንድ ነጥብ እስከ ሁለት አለ። በአንድ ሺ መቶ ብርም አለ ብራንድ አለች አንድ ሺ አምስት መቶ ብር ትሸጣለች። እንደ ነው ከአንድ ሌትራቸው ከፍ እያለ ቁጥር በዛው አገልግሎታቸውም እየጨመረ ስለሚመጠ ዋጋቸውን በዛው ልክ ይጨምራል። የፈለጉትን ነገር ማዘዝ መግዛት ይችላሉ። የተለያየ ብራንድ ያላቸው አለ። ሁሉም የተለያየ ብራንድ በየብራንዳቸው ዋጋቸውን በዛው ልክ ይለያያል ይለያያል። በጣም አሪፍ። ሌላ ስም ምንም ታሳየኝ ነገር አይደለም። እነዚህ ደግሞ ማንዋል፣ ቅድም የኤሌክትሪኩን ስቲመር አይሰይቻል። እነዚህ ደግሞ ማኑዋል ከሰል ላይ መጣድ የሚችሉ ናቸው። ያው ያኛውን አቅሙ አፎርድ ማድረግ ያልቻለ ሰው ይሄኛውን ገዝቶ መጠቀም ይችላል። ይቀንሳሉ። እነዚህ ስድስት ሲኒ የሚይዙ ናቸው፣ ስቲመሮች ናቸው፣ በጣም ቆንጆ ናቸው። ቡና ወፍራም ቡና ለሚወዱ ሰው የሚጠቅሙ ናቸው። እንደገና ደግሞ ለአገልግሎት ቡና ቡና ቤት ያላቸው ምንም መስራት የሚችሉ ሰዎች እነዚህን ወስደው መጠቀም ይችላሉ የተለያየ ሳይዝ ይታገኛል ስንት ስንት ሳይዝ ስድስት ሲኒ ማፍላት የሚችል ዘጠኝ ሲኒ እና አስራ ሁለት ሲኒ ማፍላት የሚችል እና እችኛዋ አስራ ሁለት ሲኒ ነች ግን ለየት ያለች ነች አዲስ ነገር ነች አዎ ብዙ ሰው ጋር አልገባችም በዋጋ ደረጃ ስንመለከታቸው አንድ ሺ ሁለት መቶ ብር ጀምሮ እስከ አንድ ሺ ሶስት መቶ ብር አንድ ሺ አምስት መቶ ብር እችኛዋ ደግሞ ሁለት ሺ ናቸው ከዛ ቆንጆ እቃዎች ናቸው እነዚያው። እነዚህ ደግሞ ያው ባህል ነው ብዬሻለው። እነዚህ ብርጭቆች እንደገና የጠላ የጠጅ ማቅረቢያዎች አሉ፣ ከስድስት ብርጭቆቻቸው ከነ ጆካቸው። እንደገና ደግሞ ለብቻው ጆኩን ብቻ እንፈልጋለን ላሉ ደግሞ ጆክ ብቻ አለን። እንደገና የውሃ ብርጭቆች ብዙ አይነት አማራጮች አሉን። እንደምናያቸው ከ700 ብር ጀምሮ እስከ 2500 ብር አሉ። 66 ፍሬው የተለያዩ የመረጡትን። እንደገና ደግሞ ውስኪ፣ ጠላ፣ ጠጅ መጠጫ የሚሆኑ ደግሞ አሉን እራሳቸው። እንደገና ደግሞ በረዶ ማስቀመጫ ከነ መቆንጠጫዋለን ከነ ብርጭቆም አለን የፈለጉትን። እንደገና ደግሞ ለየት ያለ በጎልደን ከለር ከፈለጉ ጠላ፣ ውስኪ፣ ወይን ማቅረብ ከፈለጉ ይህኛውን መምረጥ ይችላሉ፣ ከነ ብርጭቋቸው። ከፈለጉ ደግሞ የወይን ብርጭቆ ለብቻውም አለ። የወይን ማቅረቢያ ደግሞ የወይን ማቅረቢያ ከነ ሴቱ ከነ ብርጭቆ፣ እንደገና ደግሞ የወይን ብርጭቆን ብቻ ነው የሚፈልገው ካለ ደግሞ ብርጭቆን ብቻ፣ ከነ ማቅረቢያው ነው የሚፈልግ ደግሞ ካለ ከነ ማቅረቢያ። ዋጋቸውስ በምን ሬንጅ ነው? ዋጋው ከ3500 ብር ጀምሯል። 3500 ጀምሮ በጣም አሪፍ ነው። ሚኪ፣ ሌላስ ምንም የምታሳየኝ ነገር አለ? ለባልም ማሳይሽ የመጨረሻው የሚሆን እንግዲህ እንጀራ ማጋገሪያ ነ። እንጀራ መጋገሪያ ምጣድ ማለት ነው። እንጀራ መጣዶች አሉን። እንደዚህ ባዶ ክፍት እግርና በሳጥን የሆኑ 58 ስፋት የአንድ ዓመት ዋስትና ያላቸው የተሟሹ በዋጋ ደረጃ ተሟሽቷል። የአንድ ዓመት ዋስትና ያላቸው ተሟሽቷል፣ ተሟሽቷል። በዋቃ ማስቀመጫ ያላቸው እንደገና ደግሞ ክፍት እግር ኪች ናቸው። ደግሞ ጠባብ የሆነ ሰባ በሰባ ግድግዳ ላይ ያላቸው ደግሞ ግድግዳ ላይ የሚለጠፍ እነዚህ እንደነገርኩሽ እነዚህ ሰፊ ኪችል አላቸው ሰዎች የሚሉ አገልግሎት ነው። ከአስራ ሁለት ሺህ አምስት መቶ ብር ጀምሮ ማግኘት ይችላሉ። ከአስራ ሁለት ሺህ አምስት መቶ እስከ አስራ አምስት ሺህ ብር ነው። ትልቁ አቬሬጅ ዋጋ አስራ አምስት ሺህ ብር ነው። እንደገና ደግሞ ግድግዳ ላይ የሚለጠፍ ተለጣፊ መጣል እንደዚህ ግድግዳ ላይ የሚንሰቅላቸው ግድግዳ ላይ ሄዶ የእኛ ልጆች መቶ ሲስተሙን የሚዘርግላቸው ከአንድ ዓመቱ አስትና ጋር ብር ማግኘት ይችላሉ። ብር የትም ቦታ ካሉ እኛ መተን እንገጥምላችኋለን፣ እናስተካክልላችኋለን። መስመር ዝርጋታውን በእኛ ነው የሚሆነው። ልጆቻችን ሞክረው ከቻሉ ደግሞ የተቦካ ካለ ጋግረው የመጋገር አገልግሎትም እንሰጣለን እያልክ ነው። ልጆቻችን ያን አገልግሎት መስጠት ይችላሉ። በጣም አሪፍ ነው። ስለዚህ ለዛሬ ያየናቸው እቃዎች እነዚህ ይመስላሉ። ቆንጆ ቆንጆ እቃዎች ነው ያሳየ። ይሄ እንግዲህ በዓል ነው መጪው እና ከእሱ ጋር ተያይዞ የተለየ ዲስካውንት ያደረጋችሁት አለ? የተለየ ዲስካውንት ሳይሆን በሚገዟቸው እቃ ሲገዙ የመቶ ብር ካርድ ሊሆን ይችላል። እንደገና ደግሞ ከሚገዟቸው የእቃ አይነት አይተን አድም እናደርጋቸው ለምሳሌ ቅድም እንደነገርኩሽ ረከቦት የሆነ ነገር ሲገዙ ጀበና ማንኪያ እንደሰጠ ነው። ድስቶቹን ምናምን በሚገዙበት ሰዓት ወይም ማንኪያ ወይም የሚያማስሉበት የሆነ ፐርፐዝ ተመሳሳይ ፐርፐዝ የሆኑ ነገሮችን እንሰጣቸዋለን ማለት ነው። ስለዚህ ተመልካቾቻችን ለበዓሉም ይጠቀሙበታል። ከዛ በኋላም ደግሞ ይቀጥላል ማለት ነው። ይቀጥላል። ይቀጥላል። በጣም አሪፍ ነው እና ደግሞ ጋረንቲስ ትሰጣላችሁ ወይ ለእቃዎቻችሁ? እኛ ያው ምን የምናመርታቸው እቃዎች ላይ እንደነገርኩሽ ምጣዱንም የዳቦ ምጣዱንም እንደገና የምናስመጣቸው ያች ኤሌክትሮኒክስ እቃዎች መፍጮዎች የሽንኩርትን ማንኛውም ነገር የአንድ አመት ዋስትና አላቸው ከአንድ አመት ዋስትና ጋር የምንሰጣቸዋል ስለዚህ እቃዎቻችሁ በጠቅላላ የአንድ አመት ዋስትና ይኖራቸዋል ማለት ነው በጣም አሪፍ ነው ተመልካቾቻችን እዚህ መጥተው እቃ መግዛት ቢፈልጉ እንዴት ነው የሚያገኟቸው አድራሻ አድራሻችን ሳሊተምህረት ተፈዘር ገበያ ማዕከል ወይም አድራሻችን እንኳን ቢጠፋባቸው ጎግል ማፕ መጠቀም ይችላሉ። ቢታኒያ ኤሌክትሮኒክስ ብለው ሰርች ቢያደርጉ ጎግል ማፕ ላይ ስለምንገኝ ጎግል ማፕን ተከትለው እኛ ጋር መምጣት ይችላሉ። እንደገና ደግሞ አድራሻችን ከጠፋቸው በ0941891492 ወይም በ094575467 መደቦል ማግኘት ይችላሉ። እንደገና ከኛ ጋር አብረው መስራት የሚችሉ ድርጅቶች ወይም አዲስ እቃ ቤት መክፈት ያላቸው ሀሳብ ያላቸው ሰዎች ከኛ ጋር ኮንታክት አድርገው እቃ ቤታቸውን ማደራጀት መስከፈት እንችላለን። ቦታ መረጣ እቃ ማምጣት የትኛው እቃ ገበያ ላይ እንደሚሸጥ ማወያየትም መስራትም አብረን መስራት እንችላለን። በጣም አሪፍ ነው። ብዛት ለሚወስዱ ካስተመሮቻችሁ ዲስካውንት ሰጣላችሁ። ብዛት ለሚወስዱ ካስተመሮቻችን ዲስካውንት አለ። እንደገና ደግሞ የዴሊቨሪ ሰርቪስም እንሰጣቸዋለን፣ ነፃ ማለት ነው። ነፃ ዴሊቨሪ። በጣም አሪፍ ነው። እቃዎችን ስላስጎበኙኝ ይሄን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ፣ ለነበረን ቆይታ እሺ ተመልካቾቼ በቢታኒያ የቤት እቃዎች መሸጫ የነበረኝ ቆይታ ይህንን ይመስል ነበር። መጪው በዓላችሁ ያማረና የተሟላ እንዲሆን የሚያግዙ እቃዎችን አሳይቻችኋለሁ ብዬ አስባለሁ። ይህንን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።